የቅዱስ ሲኖዶስ ውሳኔ። የቅዱስ ሲኖዶሱ ምላተ ጉባኤ በዛሬው ዕለት ባደረገው ስብሰባ የሚከተለውን ውሳኔ አስተላልፏል። አንደኛ ብፁዕ አቡነ ዲዮስኮሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ሁለተኛ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ፣ ሶስተኛ ብፁዕ አቡነ ሂርያቆስን የአዲያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ልቀጳጳስ። አራተኛ ብፁ አቡነ ናትናኤል ዘ ኮሎራዶ የቅድስት ሀገር ኢየሩሳሌም ገዳማት ልቀጳጳስ። አምስተኛ ብፁ አቡነ ናትናኤል ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንድመሩ። ስድስተኛ ብፁ አቡነ ኤኖክ የደቡብ አፍሪካ ሀገረ ስብከት ልቀጳጳስ። ሰባተኛ ብፁ አቡነ ምባቆምን የገዳማት መምሪያ ልቀጳጳስ ሆኖ እንድመሩ። ስምንተኛ ብፁ አቡነ ምባቆምን የገዳማት መምሪያ ልቀጳጳስ ሆኖ እንድመሩ። ስምንተኛ ብፁ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የባህታ ለማርያም ገዳም ሊቀ ጳጳስ ሆኖ እንዲመሩ ወስኗል በዚህም ሹመት ዙሪያ ብፁዕ አቡነ ጴጥሮስ ና ብፁዕ አቡነ አብርሃም ከስልጣናቸው እንደ ተነሱ የወጡት መረጃዎች ያሳያሉ ሚኪ ነኝ ከሚኪ ታቦርን ፎይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃዎችን ያገኙ ሰላም ቆዩልኝ